ታላቁ የኢትዮጵያ ሕዳሴ ግድብ ግንባታው በይፋ ከተጀመረ 2003 ዓ ም ጀምሮ በርካታ ውጣ ውረዶችን አልፎ ዛሬ ላይ ሊጠናቀቅ ጫፍ ደርሷል። የፕሮጀክቱን አጠቃላይ ሂደት በተመለከተ አህዛዊ መረጃዎችን ሊያደርሰን መግቢያ ላይ እንዳልኳችሁ ባልደረባ አብዮት ከፋለ እዚህ ስቱዲዮ ይገኛል። አብዮት እንዴት አለህ? እንዴት አለ ሳምራዊት፣ የመስገን ሰላም ነኝ። መረጃዎችን መቀጠል ይችላለ አመሰግናለሁ ታላቁ የኢትዮጵያ ሕዳሴ ግድብ የመሰረት ድንጋይ ከተጣለበት ጀምሮ እንግዲህ የኢትዮጵያውያን ፕሮጀክት ነው የኢትዮጵያ ህዝቦች ያለምንም የውጭ ድጋፍ ራሳቸውን ችለው ገንብተው ለስኬት ያበቁት ግዙፍ ፕሮጀክት መሆኑ ይታወቃል ከምስረታውን ጀምር መጋቢት 24 ቀን 2003 ዓመተ ምሕረት የመሰረት ድንጋይ ተቀምጦለት በይፋ የግንባታ ስራው ተጀመረ 145 ሜትር ከፍታና 1.8 ኪሎ ሜትር ርዝመት ያለው ግዙፍ ፕሮጀክት ነው እንግዲህ ይህ ፕሮጀክት ሰባራት ቢሊዮን ኪዩቢክ ሜትር ውሃ በመያዝ ግዙፍ ሰው ሰራሽ ሐይቅን ይፈጥራል ማለት ነው። ይህ ፕሮጀክት እንግዲህ 13 የኃይል ማመንጫ ተርባይኖች ይኖሮታል። እያንዳንዳቸው ደግሞ ከ375 እስከ 400 ሜጋዋት ኃይልን ማመንጨት ይችላሉ ማለት ነው። እነዚህ ተርባይኖች በግንባታ ሂደት እንግዲህ ከ2012 ዓ ምት ጀምሮ በተከታታይ ዓመታት የግድቡ የውሃ ሙሌት ስራ ሲከናወን ቆይቶ አሁን ላይ ላለበት የማጠናቀቂያ ጫፍ ላይ ደርሷል ማለት ነው። በጠቅላላው እንግዲህ ታላቁ የኢትዮጵያ የሕዳሴ ግድብ 46450 ሜጋዋት እና ከዛ በላይ ያመነጫል ተብሎ ነው የሚጠበቀው። እንግዲህ ይህ ፕሮጀክት እንግዲህ ይህ 6450 ሜጋዋት በኢትዮጵያ አሁን ላይ ካለው የኃይል አቅርቦት አንጻርም 40 በመቶውን በመሸፈን የኤሌክትሪክ አቅርቦትን በማሳለጥ በኩል ከፍተኛ የሆነ ፋይዳ ያለው ግዙፍ ፕሮጀክት ነው ማለት ነው። እንግዲህ ታላቁ የኢትዮጵያ ሕዳሴ ግድብ ከኃይል አመንጭነቱ ጎን ለጎን ደግሞ የሚያመጣቸው ገጸ በረከቶች አሉ። አንደኛው የቱሪዝም ዘርፉን ማሳደግ ነው። በቱሪዝም ዘርፍ እንግዲህ የግዙፍ ሐይቅ ነው፣ 74 ቢሊዮን ኪዩቢክ ሜትር ውሃ የያዘ ግዙፍ ሰው ሰራሽ ሐይቅ ደግሞ የቱሪዝም መስህብ በመሆን ኢትዮጵያውያን በራሳቸው ሀብት የሰሩት አሻራቸውን ያሳረፉበት ከመሆኑም አንጻር የሀገር ውስጥ ቱሪዝም ፍሰትም ይኖረዋል ማለት ነው። የውጭ ሀገርም በአፍሪካ ብሎም በዓለም ተጠቃሽ ከሆኑ ግዙፍ የሀይል ማመንጫ ፕሮጀክቶች መካከል ግድቦች፣ ሀይቆች መካከል አንዱ ሆኖ የሚጠቀስ ስለሆነ የቱሪዝም ፍሰትንም ያሳድጋል። ከዚህ በተጨማሪም እዛው አካባቢ ታላቁ ሕዳሴ ግድብ ዙሪያ የቱሪዝም ከተማ ግንባታ ይከናወናል። እዚህ ከተማ ላይ ደግሞ ሌላ የቱሪዝም ፍሰት ይኖራል ማለት ነው። ሌላው የሀገር ፍቅር መገለጫም ነው። እንግዲህ ኢትዮጵያውያን ከድህነታቸው ከመቀነታቸው እየፈቱ ከታላቅ እስከታናሽ ድረስ ትንኒ ሳንቲሞች ጀምሮ ከፍተኛ አስተዋጽኦ ያበረከቱበት አሻራቸውን ያሳረፉበት ኢትዮጵያዊነታቸውን የሀገር ፍቅራቸውን የገለጹበት ፕሮጀክት ነው። ብሔራዊ ፕሮጀክትም ነው ማለት ይቻላል። ሌላው የአሳ ምርት ነው። በአሳ ምርት እንግዲህ እስካሁን ከፍተኛ የሆነ የአሳ ምርት እየተመረተበት እንደሆነ ይታወቃል። በአሳ ምርት የተለያዩ ዝርያዎች፣ የተሻሻሉ ዝርያዎች ያሉበት እየተመረቱበት ያለበት ሂደት ነው። በዚህ ዘርፍም በርካታ ወጣቶች የስራ እድል ተፈጥሮላቸው የስራ ዘርፍ ተጠቃሚ መሆን ይችላሉ ማለት ነው። በሀገራችን ያለውን የአሳ ምርት እጥረትን በመቅረፍ በኩል ከፍተኛ አስተዋጽኦ ያበረክታል ማለት ነው። በአጠቃላይ እንግዲህ ይህ ሀገራዊ ፕሮጀክት የትብብር ስሜትን የፈጠረ ኢትዮጵያዊ አንድነትን የፈጠረ፣ ብሔራዊ አንድነትን ያሳየ ግዙፍ ፕሮጀክት ማለት ነው። ኢትዮጵያውያን በራሳቸው በራሳቸው ወጪ በራሳቸው አቅም ገንብተው ሀገራዊ አንድነታቸውን ያሳዩበት ለሀገራቸው በአንድነት ከሰሩ ስኬታማ መሆን እንደሚቻል ያሳዩበት ፕሮጀክት ነው ማለት ነው። እንግዲህ ላለፉት ዓመታት በርካታ ውጣ ውረዶችን አልፎ አሁን ላይ ኦልሞስት ወደ ማጠናቀቂያው ምዕራፍ ላይ ይገኛል ማለት ነው። እንግዲህ በቅርቡም እንደተገለጸው በሕዝብ ተወካዮች ምክር ቤት በቀጣይ ስድስት ወራት ውስጥ ተጠናቆ ጠብቆ የሪባን ቆረጣ ስራው ተከናውኖለት ኢትዮጵያውያንም እንግዲህ የፕሮጀክታቸውን ፍጻሜ አይተው ደስታቸውን ይገልጻሉ ተብሎ ይጠበቃል። እነዚህ ናቸው ያሉኝ መረጃዎች። ሀቤስ ስለመረጃዎች እናመሰግናለን። መልካም ጊዜ ይሆንልን። አመሰግናለሁ።